እሺ እንግዲህ አንደበቴን አቃንታችሁ ስሙልኝ፣ አደራ። እኔ ቃል የለኝም። እግዚአብሔር ያክብርልኝ፣ ሁላችሁ ነው በጣም ነው የማመሰግነው ሁላችሁ። አሁን ሌላ ቦታ መከበር መወደድ ምናምን ምንም በጣም ጥሩ ነው፣ ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነ ችግራችሁ ነው የሚያነግሷችሁ። ጉድፌን ታውቁታላችሁ። ትናንት ስንት ቆሻሻ ነገር ሳኖሪ ሳደርግ የኖርኩ ሰው ነኝ። ያንን ሁሉ ችላችሁ ነው ዛሬ እዚህ ላይ አክብራችሁኝ የመጣችሁ ምንም ሳይመስላችሁ፣ እቺ የሰራኋትን ትንሽ ነገር ቆጥራችሁና፣ ለዛ በጣም ነው የማመሰግናችሁ ሁላችሁም እኔ ይህ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም፣ የምሬ ነው። እኔ መልዕክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። እኔ ጀርባ አሉ መመስገን የሚገባቸው ሰዎች። እኔ አላውቅም ብቻ እግዚአብሔር ነው ሁሉ ክብር የሚወስደውና ስለ እሱ መመስከር አለብኝ ባገኘውበት ሁሉ አጋጣሚና፣ የእናቴም ጸሎት ነው የዚች መለኩሴ እናቴ ትሸቴ፣ ይሄው ልጅሽ አድጎ ለዚህ በቅቱ መድረክ ላይ ቆሞ ይኸው አንቺም የትም ሳትሄጂብኝ ዛሬ ለመመስገን በቅተናል እግዚአብሔር አሁንም እድሜ ጤና ይስጥልኝ ላንቺ ከዚህም በላይ ሞገስን ክብርን እንድታይ እግዚአብሔር ያደርግልኝ ውድሻለሁ በጣም ከዛ ውጭ እኔ ባህርዳር ከነማ በነበርኩበት ሰዓት አሉ እነ ዳንኤል ሀይሉ እነዚህን ምና ይታዩኛል። ጓደኞቼ ወዳችኋለሁ። በዚህ አጋጣሚ ሁላችሁ የሰፈሬ ልጆች ስማችሁን ጠርቼ አዘልቀው በጣም ብዙ ሰው ይታየኛል። ሁላችሁንም የምታቁኝ እኔም ማላቃችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው።